እኔ በላይ ዘለቀ ይባላል። የቦንጋ ከተማ ሽማግሌ ነው። እንደ ማንኛውም የኢትዮጵያ ክፍል ካለው ማህበረሰብ የከፋ ማህበረሰብ ችግር በሚገጥምበት ጊዜ አንድ ችግር የገጠመው ማህበረሰብ በአካባቢው ካሉ የአገር ሽማግሌዎች ችግሩን ሄዶ ያወያያል። የገጠመውንም ችግር ያስረዳል። ችግሩ የሚፈታበትን በጋራ ቀጠሮ ተይዞለት ያ ችግር የሚፈታበት ስርዓት አለው። አጠቃላይ ማህበረሰቡ የጋራ የሆነ የህግ ስርዓት ነበረው፣ የህግ ማዕቀፍ ነበረው። አንዱ ያንዱን የማዳመጥ አንዱ አንዱን የመቆጣጠር ስርዓት ነበር። ነገር ግን ከተወሰነ ጊዜ በኋላ ግብረገብነቱም ትምህርት ከካሪኩለም መውጣት ጋር አብሮ ተያይዞ እነዚህ ነገሮች እየተሸራረፉ ናቸውና ዞሮ ዞሮ በጋራ አሁንም በጋራ መንግስትም ማህበረሰብም፣ የትምህርት ተቋማትም ይሄንን ከዚህ በፊት የነበረን እሴት ጠቃሚ የሆኑትን በማጠናቀር በመቀመር እንዲቀጥል ቢደረግ አሁን ያለው ችግር ይቀረፋል ብዬ እያስባል። አንዱ አንዱን የማዳመጥ አንዱ አንዱን የመስማት ለጋራ ሀገር በጋራ መስማማት እኛ ያለን ሀገር ለምለም እግዚአብሔር የባረካት ሀገር ናት። ስለዚህ መደማመጡ ካለ መመካከሩ ካለ አንዱ አንዱን የሚሰማ ከሆነ በጋራ ለዚህ ሀገር በጋራ የምንስማማ ከሆነ የተሻለ ዜጎች እንሆናለን። እስካሁን የመጣንባቸው መንገዶች ወደፊት ከዛ ተምረን የተሻለውን መንገድ ወደፊት ለልጆቻችን እናወርሳለን። የምንም ለዚህ ያለንና ዞሮ ዞሮ በጋራ ነው ይሄንን የምንመልሰው። ስለዚህ አንዳችን አንዳችን የመደማመጡ ነገር ትንሽ መረን የለቀቀ የመጣ ነውና ይሄን ለማስተካከል ያው በጋራ ከሠራን ወደፊት ውጤት ይኖራል። ሚጠቅመን ህብረት። አንድ እጅ አያጨበጭብም። አንዱ ለምቶ አንዱ ጾም ቢያድር ዋጋ የለውም። ያንዱ ቆሎ ለአንዱ ይደርሳል። ስለዚህ በጋራ ከተባበርን ከሰራን ስትራቴጂካዊ ፕላን መንግስትም አዘጋጅቶ በዛ ላይ እንድንሳተፍ ካደረገ ሁላችን በጋራ ኢንቮልቭ ካደረግን እኮ የማንደርስበት ምክንያት የለም። ዞሮ ዞሮ አንዳችን ለአንዳችን መድኃኒት ነን፣ ሁላችን የአዳም ልጆች ነን። ስለዚህ የአዳም ልጆች ሆነን ደግሞ እርስ በርሳችንም በምንም አይነት የሌሎች መሳሪያ መሆን የለብንም። ስለዚህ የሌሎች መሳሪያ ሳይሆን መሆን ያለብን ለሌሎች መድኃኒት ነው። መሆን ያለብን እርስ በርሳችን ተፋቅረን አንድ ሆነን አንዳችን ለአንዳችን መድኃኒት ሆነን በጋራ ከሰራን መንግስትም ይህንን ማቀናጀት ከቻለ ሁላችንም ውጤታማ እንሆናለን የሚል እምነትን እንደ ሽማግሌ ማስበ።